በላይ ለማንነት ክብሬ ግብር ከፍላለሁ ለወገን ላገር ትውልድ ለመቅረጽ ፊደል አስቆጥሮ የ2017 ዓ ም የግብር መክፈያ ወቅት ማስጀመሪያና የ2018 ዓ ም የክረምት የንግድ ፍቃድ ዕድሳት እና ተያዥ ስራዎች ዙሪያ የንቅናቄ መድረክ በአርባ ምንጭ ከተማ ተካሂዷል በዚህ በንቅናቄ መድረክ ላይ የደቡብ ኢትዮጵያ ክልል ምክትል ርዕሰ መስተዳደርና ስራ ዕድል ፈጠራና ኢንተርፕራይዞች ልማት ቢሮ ኃላፊ ዶክተር አበባዮ ታደሰም፣ የክልሉ ገቢዎች ቢሮ ኃላፊ ወይዘሮ አለምነሽ ደመቀ፣ የክልሉ ንግድና ገበያ ልማት ቢሮ ኃላፊ ወይዘሮ ሰናይት ሰለሞን ጨምሮ በርካታ ጥሪ የተደረገላቸው ባለድርሻ አካላት ተገኝተዋል። ግብርን በአግባቡ መሰብሰብ ለሀገር ሉዓላዊነት መረጋገጥ ወሳኝ እንደሆነ ተገልጿል። ክልሉ ከሚያመነጨው ሰፊ የኢኮኖሚ አማራጮች ግብር ሰብሳቢ መዋቅሮች ግብርን አሟጦ መሰብሰብ እንዳለባቸውም ተገልጿል። አንድ መንግስት መንግስትነቱን ሊያረጋግጥ የሚችለው በሚሰበስበው የገቢ መጠን ነው። እስካሁን ድረስ በክልሎች መካከል እስከመጣንበት ድረስ ያለው ልዩነት የሚሰበስቡት የገቢ መጠን እና ሰብስበው ስራ ላይ በሚያወሉበት አቅም ላይ የተመሰረተ ነው። ዛሬ ላይ በምናይበት ጊዜ በሀገራችን አንዳንድ መዋቅሮች በክልላችንም ጭምር ከመንግስት ትሬጀሪ ወይም ደግሞ ግራንት ምንም ሳይጠብቁ በራሳቸው የራሳቸውን ወጪ ሸፍነው ፕሮጀክቶችን ፋይናንስ ማድረግ ጀምሯል። በተለይ በከተማዎች ላይ ይህን ደግሞ በዞኖች በወረዳዎች ላይ ሲታይ በሚፈለገው መልኩ የተሰራ አይደለም። ለዚህ ዋናው ምክንያት የገቢ መሰረታችንን በማስፋት ላይ የሰራነው ስራ አነስተኛ መሆኑ፣ የክልላችን መንግስት ክልሉ ከተመሰረተ በኋላ ተደጋጋሚ የሆኑ የገቢ መሰብሰብ የምንችላቸውን አዋጆች፣ ደንቦችን በማውጣት ለገቢ ስርዓቱ ለገቢ አሰባሰብ ሂደታችን በጣም ምቹ መሰረትና መደላደል ፈጥሯል። ይህንን ተጠቅመው ወደ ስራ የገቡ መዋቅሮች የተሻለ ገቢ መሰብሰብ የቻሉ ሲሆን ይህንን ደግሞ ወደ ስራ ፈጥኖ ከመተረገሙ አንጻር እግር የወተቱ መዋቅሮች በዚህ ደረጃ ደሞዝ መክፈል የማይችሉ ፕሮጀክት ፋይናንስ ማድረግ የማይችሉ በብድር አዙሪት ውስጥ የገቡ ሆነዋል። ስለዚህ የዚህ የ አስራ ሰባት የገቢ ስራዎቻችን በምናይበት ጊዜ ምን ያክል የወረዱ አዋጆች የገቢ መሰብሰቢያ ርዕሶች ላይ ሰበሰብን በመደበኛ ገቢም በማዘጋጃ ቤትም የሚለው ላይ ጥልቅ ውይይት አድርገን ለቀጣይ ትምህርት የምንወስድበት ይሆናል ማለት ነው። ግብር አሰባሰቡን ለማጠናከር መሰረተ ልማቶች እየተስፋፉ ቢሆንም ዘርፉን የሚያቀጭጩ ህገወጥ ተግባራት ማነቆ ስለመሆናቸውም ተመላክቷል። የሀገርን ሉዓላዊነት በሚገባ ማረጋገጥ የሚቻለው ኢኮኖሚው ከሚያመነጨው ሀብት ተገቢውን ግብር መሰብሰብ ሲቻል ነው እና ባለድርሻ አካላት ድርሻቸውን ሊወጡ እንደሚገባም ተገንዝቧል። ስለ ገቢ ስናስብ የንግድ ስርዓታችንን አብሮ ማየት ያስፈልጋል። አብዛኛው ግብር ከፋዮቻችን እና ከፍ ያለ የግብር የምንሰበሰብባቸው አካላት በንግዱ ማህበረስ በንግዱ ስራ ላይ የተሰማሩ ማህበረሰብ ናቸው። ከዚህ ጋር ተያይዞ የገቢ ስራችንን የከንግዱ ስርዓት ከማዘመን ጋር በጣም የሚተሳሰሩ። ስለዚህ ነጋዴውን ብረተሰብ ክፍል በማዘመን በመረጃ ያ ስርዓት በኦዲት ተደራሽነትና በዘመናዊ ቴክኖሎጂ ተጠቅሞ የንግድ ስርዓቱን ከማከናወን አንፃር የየዕለት ተግባራችን አድርገን መስራትና መምራት የሚገባል። ወቅቱን የጠበቀ የንግድ ፍቃድ እድሳት ማድረግ በነዚህ ላይ የሚታዩ ችግሮችን በማረም በፍጥነት የገቢው ሴክተር እና የንግዱ ሴክተር በተቀናጀ ተቋማዊ ስርዓት እንዲመራ ማድረግ ያስፈልጋል። ለሚቀጥሉ ጥቂት ጊዜያት ውስጥ ከሐምላ አንድ ጀምረው የምንሰራው የደረጃ ሀመረውሃ የገቢ ስራዎቻችንን በአጭር ጊዜ ሰርተን በሳምንት ጊዜ ውስጥ ግብ አስቀምጠን ቶሎ ወደ ሌሎች ስራዎች የምንሰማራበት ይሆናል። በየመዋቅሮ የመጣችው የፓርቲ ኃላፊዎችም ይሄ ስራ በንቅናቄ የሚመራ በአጭር ጊዜ በሳምንታት ጊዜ ውስጥ ብቻ ሰርተን የምናልፈው ለሌሎች ተግባራት የምንዘጋጅበት ስለሚሆን ጉዳዩ ላይ ትኩረት ሰጥቶ መምራት፣ መገምገም በኮማንድ ፖስት በየደረጃው የሚገኙ የገቢ ተቋማትም ከወትሮ በተለየ መልኩ ገቢን ለመሰብሰብ ዝግጅት እያደረጉ እንደሚገኙ ተገልጿል። ለገቢ አሰባሰብ ውጤታማነት ድርሻ ካላቸው አካላት ጋር በቅንጅት መስራትም ለውጤቱ ማማር ትልቅ ድርሻ እንዳለውም ተገልጿል። በየደረጃ በሚገኙ የገቢ ተቋማትም ከወትሮው በተለየ ሁኔታ ገቢን ለመሰብሰብ በርካታ የቅድመ ዝግጅት ስራዎችን በማከናወን እንዲሁም ለገቢ አሰባሰቡ ውጤታማነት ድርሻ ካላቸው አካላት ጋር ቅንጅታዊ አሰራሮችን በማጠናከር ከፍተኛ ጥረትና እርብርብ የሚደረግበት ወቅት ላይ እንገኛለን። በተለይም ካሉን ግብር ከፋዮች ውስጥ ከፍተኛውን ቁጥር የሚይዙት የደረጃ ሀመሩሃ ግብር ከፋዎች ዓመታዊ ግብራቸውን በአጭር ጊዜ ውስጥ ከፍለው ወደ መደበኛ ተግባራቸው መመለስ እንዲችሉ ከመደበኛ ገቢ መሰብሰቢያ ተቋማት በተጨማሪ ለግብር ከፋዮቻችን ተደራሽ የሆኑ የክፍያ ማዕከላትን በማደራጀት ሰፊ እንቅስቃሴ የሚደረግበት ወቅት ላይ እንገኛለን። የንግድና የግብር የግብር አከፋፈል ልምምዳችን እጅግ ኋላ ቀር ያልዘመነ በመሆኑ የገቢ አሰባሰብ ስርዓታችን በበርካታ ፈተናዎች እንዲታጀብ አድርጎታል። ለግብር ሕጉ ተገዢ የሆነው ሆነው ያገኙትን ገቢ በትክክል አሳውቀው ግብር የመክፈል ግዴታቸውን ከሚወጡ ይልቅ የሚጠበቅባቸውን ግብር ላለመክፈልና ገቢያቸውን ለመደበቅ ያገኙትን ሕገወጥ አማራጮችን ሁሉ ለመጠቀም የሚሯሯጡ ግብር ከፋዮቻችን እጅግ የበዙ ናቸው። የችግሩ መነሻ በዋናነት የአመለካከትና የግንዛቤ እጥረት ቢሆንም ሆነ ተብሎና ታስቦበት የሚደረግና በተለያዩ አካላት እንዲሁም በማወቅም ሆነ ባለማወቅ ተባባሪ በሚሆኑ የህብረተሰብ ክፍል ያለው ድጋፍ ከፍተኛ ነው። በመሆኑም የግብርን ጉዳይ የጋራ አጀንዳችን በማድረግ በገቢ አሰባሰብ ሂደቱ ላይ የሚታዩን ችግሮች በትብብርና በቅንጅት በመፍታት ገቢያችንን የሁለንተናዊ ብልጽግና ውጥናችን አስተማማኝ አቅም እንዲሆን መስራት የምንጊዜም ተግባራችን ሊሆን የግብር መሰወር ማጭበርበርና መሰል ወንጀሎችን መከላከል ደግሞ የሁሉም ኃላፊነት ሊሆን ይገባል ተብሏል። በተለይ የደረጃ መርሃ ግብር ከፋዮች ከሐምሌ አንድ ጀምሮ ዓመታዊ ግብራቸውን በቴሌብር መክፈል እንዳለባቸውም መልእክት ተላልፏል። በ2017 የግብር ዘመን ሰማንያ አራት የሚሆኑ የደረጃ ሀመሮሃ ግብር ከፋዮቻችን አመታዊ ግብራቸውን በቴሌብርን በመጠቀም ባሉበት ሆነው መክፈል እንዲችሉ እንዲሁም የግብር አከፋፈልና የንግድ ስራ ፍቃድ እድሳት አገልግሎቱን በአንድ ማዕከል እንዲያገኙ በማድረግ የግብር አሰባሰቡን በአስር ቀናት ውስጥ ለማጠናቀቅ የሚያስችል ስራዎችን እየሰራን እንገኛለን። ግብር ከፋዮቻችን በተለይ የደረጃ አምር ውሃ ግብር ከፋዮች ይህን እድል በመጠቀም ከሐምሌ አንድ ቀን ጀምሮ አመታዊ ግብራቸውን ቀድሞ ለመወጣት ከወዲሁ ዝግጅት ማድረግ ይኖርባቸዋል። የደረጃ ያለና አመራሃ ውሃ ግብር ከፋዮችም ተገቢውን የሂሳብ መዝገብ በማዘጋጀት በተቀመጠላቸው የማስታወቂያ ጊዜ በማቅረብና የግብር ግዴታቸውን በመወጣት እንደ ሀገር ለጀመርነው ሁለንተናዊ ብልጽግና በራስ አቅም የማረጋገጥ እንቅስቃሴ የበኩላቸውን ድርሻ ሊወጡ ይገባል። በክልላችን በየደረጃ የሚገኝ የገቢ ተቋማት በ2016 ግብር ዘመን የገጠመንን ማነቆ በመለየት በተለይ በቴክኖሎጂ ላይ የነበረን ውስንነት በያዝነው ዓመት እንዳይደገም ያላሰለሰ ጥረት ማድረግ፣ ተገቢውን የቅድመ ዝግጅ ስራዎችን በማከናወን ለግብር ከፋዮቻችን የግብር አከፋፈል ምቹ ሁኔታዎችን ለመፍጠር ድርሻ ካላቸው አካላት ጋር ቅንጅታዊ አሰራሮችን በማጠናከር ያስቀመጥናቸውን ግቦች ለማሳካት ከፍተኛ ጥረትና ርብርብ ማድረግ ይጠበቅባቸዋል ቴክኖሎጂን በማዘመንና የንግዱን ዘርፍ ቀልጣፋና ከወንጀል የጸዳ ማድረግ ደግሞ ልዩ ትኩረት ሊሰጠው እንደሚገባ ነው የተገለጸው። የማዘጋጃ ቤታዊ መረጃዎችን ዲጂታላይዝ በማድረግ እንዲሁም የመረጃ ቅብብሎችን ውጤታማ እንዲሆን በማስቻል የክልሉን ሁለንተናዊ ብልጽግና ማረጋገጥ እንደሚያስፈልግም በመድረኩ ተመላክቷል። በፈቃደኝነት ላይ የተመሰረተ ግብር ከፋይና ለታክስና ለጉምሩክ ህግ ተገዥ የሆነ ነጋዴ ማፍራት ሙሉ በሙሉ አልተቻለም። ከዚህ የተነሳ በገዛ ፈቃዱ ግብር መክፈል እስከሚችል ድረስ ሰፋ ያለ የግንዛቤም ስራ እንደገናም ደግሞ አዋጆችን፣ ህጎችን የማስከበር ስራ ተጠናክሮ ነው መሰራት ያለበት። ከዚህ የተነሳ ቅድም በሰፊው ሁላችንም አንሸራሸር ነው አንዱ የባለሙያው ጉዳይ ነው። ንቅናቄው ገቢን ለማሰባሰብ ነው እየተደረገ ያለው። በዚያ ውስጥ ግን ሰፋ ያለ ማነቆ ያለው በባለሙያው በኩል እንደሆነ ተመልክተናል። የክልሉ ገቢዎች ባለሙያ ቅድም ባቀረበው ሪፖርት ሁሉንም ችግሮች አላቀረበም። እንዲያውም እኔ እንኳ ሳውቆ በጣም ብዙ ብዙ አምና የተገኙ የባለሙያ ስተቶች አሉ። ኢቭን ኒል ሪፖርት የሚያካሂዱ በሚሊዮን ትራንዛክሽን ያላቸው ግን ሪፖርታቸው ኒል የሆነው ነጋዴዎችም እንደነበሩ እናስታውሳለን። በአንድ በኩል ኒል ሪፖርት እያቀረበ፣ በሌላ በኩል ደግሞ ይሄው የገቢ ተቋም ደግሞ ለንግድ ባንክ ብድር እንዲሰጣቸው እያለ ደግሞ ደብዳቤ የመጻፍበት ሁኔታ አለ። ስለዚህ ይሄ ንቅናቄ ወደ ዞን ሲወርድ ከዞንም አልፎ ደግሞ እስከ ወረዳ ድረስ በሚሄድበት በአጠቃላይ በባለሙያዎቹ ረገድ ያለው ነገር በደንብ በጥንቃቄ መታየት ይኖርበታል። ጤናማ ያልሆኑ እለታዊ የገቢ ግመታ መሰል ችግሮች በክልሉ የልማት እንቅስቃሴ ማነቆ እየሆኑ ስለመጡ የዘርፉ ባለሙያዎች ለጉዳዩ አስፈላጊውን ትኩረት መስጠት አለባቸውም ተብሏል። የሀገራችን እንዲሁም የክልላችንን የብልጽግና ጉዞ ስኬታማን ለማድረግ በሕገ ወጦች ላይ የሚወሰደው እርምጃ መጠናከር ይገባልም ተብሏል። በሚሊዮንስ የሚያንቀሳቀሰውን ሰው ሀመር ውሃ ውስጥ ትኸው ከሀመር ውሃ ማውጣት ያልነበረበትን ደግሞ በጫና ከሀመር ውሃ እንዲወጣ ወደ ሌ እንዲወጣ የሚደረግበትም አለ፣ በተገላቢጦች ማለት ነው። በዚህ ሰበብ የደከሙ ከአገልግሎት ውጭ የሆኑ ነጋዴዎች አሉ፣ ከንግድ ሲስተም የሚወጡ አሉ። ስለዚህ መቀነስ ብቻ አይደለም፣ አንዳንዱ ላይ ደግሞ በጣም አላግባብ ከፍ አድርጎ የመጫን ነገርና ከንግድ ሲስተም ማውጣትም ነገር አለ። እነዚህ ነገሮች ቅሬታ ይፈጥራሉ፣ የፖለቲካ ጫና ይፈጥራሉ አካባቢ ላይ ቴንሽን ይፈጥራሉ። ነጋዴ ግብርን ከነጋዴ እንደምንጠብቀው ሁሉ አንደኛ ግንዛቤ ልንሰጠው ይገባል። ሁለተኛ ፍትሐዊ የሆነ የባለሙያ ስራ በየዕለቱ እየታየ በየጊዜው ዴስክ ኦዲትም ሌላም እየተሰራ ክትትል መደረግ መቻል አለበት፣ መታረም መቻል አለበት። አስተማሪ የሆኑ ቅጣቶች በህጉ መሰረት መሰጠት መቻል አለባቸው፣ እርምጃ መወሰድ መቻል አለባቸው። ያ ሲሆን ባለሙያው ወደ ስርዓት መግባት ይጀምራል። ሁሉን በፍትሃዊነት መስራት ሲጀምር በጓደኝነት ካላየ በዘር ካላየ በሌላ መንገድ ካላየ በጉቦ በክራይ ሰብሳቢነት ካልሰራ ፍትሃዊ የንግድ ሲስተም ይኖራል። ይህ ፍትሃዊ የንግድ ሲስተም ሲኖር ነጋዴው ቅን ነው፣ ይሰጣል። ነጋዴው እኮ በግድ በህጉ በተቀመጠው መሰረት ከሚከፍለው ግብር ባሻገር ለሀገራችን ልማት ለአካባቢያችን ልማት በየጊዜው የሚያዋጣውን ወጪ እናቀለን። በእያንዳንዱ ተግባራት መዋጮ እንጠይቀዋለን፣ ይከፍላል። ነገር ግን እነዚህ ለተለያዩ ልማቶች የምንጠይቃቸውን ትብብሮች ለማድረግ ብዙ ጊዜ እንቅፋት የሚሆነው ይሄ ፍትሃዊ ያልሆነ የንግድ ሲስተም ነው። ፍትሃዊ ያልሆነ የባለሙያ አሰራር ነው። ስለዚህ ባለሙያዎች በደንብ አድርገው ካሁኑ ተስተካክለው ወደዚህ በዚህ አሁን ከፊታችን ከሐምሌ አንድ በሚጀመረው የግብር ስራ አካባቢ ላይ የባለሙያ አረንጅመንት የባለሙያ እይታ ለየት ብሎ መታየት መቻል አለበት። ለሕዝቡ የመልማት ጥያቄ ምላሽ ለመስጠት ገቢን አሟጦ መሰብሰብ በእጅጉ እንደሚያስፈልግም ነው የተገለጸው። የደረሰኝ ማጭበርበር ታክስ ማሸሽና ጥራት የሌላቸውን ምርቶች ለሸማቹ ማቅረብና መሰል ውስንነቶችን ለመቅረፍ በትብብር በመስራት ክልሉ ላቀደው የሰላም የልማትና ሌሎች ዘርፎችን ለማሳደግ ገቢ ሰብሳቢ መስሪያ ቤት ኃላፊነቱን መወጣት እንዳለበት እንዲሁም ግብር ከፋዩ ማህበረሰብም የሚጠበቅበትን ድርሻ እንዲወጣም ጥሪ ተላልፏል። እንደምናውቀው ከትናንትም ዛሬም ህዝባችን ጋር ያለው የመልማት ጥያቄ ነው። የመሰረተ ልማት ጥያቄ ነው። ስለዚህ ይሄ ጥያቄ ደግሞ በየጊዜው ከወቅቱ አኳያ ዓለም ከደረሰበት አኳያ ሌሎች ጋር ያለውን ህዝቡ ዓለም ወደ አንድ መንደር በቴክኖሎጂ እንደመምጣቱ መጠን ሌሎች ጋር ያለውን እያየ ያስፈልገኛል የምለውን ከመንግስት አቅም በላይ ይሁን አይሁን ህዝቡ ጥያቄ ውስጥ እንዳለ ሁላችንም እናውቃለን። ስለዚህ ፊትለፊት ሆነን ደግሞ ገቢን ሰብስበን የህዝባችንን ፍላጎት የመልማት የመሰረተ ልማት ጥያቄ መመለስ የሚያስችል ስራ መስራት ያለብን እኛ ስለሆንን በዚህ ደረጃ በታቀደ አግባብ እኔ መነጋገሩ በጣም ጠቃሚና አስፈላጊ በመሆኑ አጠቃላይ ቢሮውም ከትናንት ዛሬ እውነት ለመናገር እንደ ምክር ቤት በየጊዜው ስለምንገመግም በዓመት አራት ጊዜ እንገመግማለን። በአካል ወርደና ያለን አዳጊ ነገሮች እንዳሉ ማየት ችለናል። በተለይም ከዚህ በፊት በልምድ እንደምናውቀው የመደበኛ ገቢ ሳስቸግር የሚገቡ ገቢዎች ላይ ነው ትኩረት ተሰጥቶ ፖቴንሻላችንን ታሳቢ ያላደረገ የህዝባችንን የመልማት ፍላጎ ታሳቢ ያላደረገ ግን እንደ ፍላ ምንድን ነው ገቢው በመራው ልክ ነው ሰው ሲሄድ የነበረው እና አሁን ደግሞ አመራሩ በመራው ልክ ገቢው እንዲሄድ ተደርጎ በመቃኘቱ ከትናንት ዛሬ በዚህ ሰዓት ላይ አምና በገመገምንበት የአፈጻጸም ደረጃ ላይ ሆነን አይደለም እንነጋገረው። በዚህ ሰዓት እጅግ በጣም ባደገ የአፈጻጸም ደረጃ ላይ ሆነን መገናኘት በመቻላችን እጅግ በጣም ደስ ብሎኛል። በማና ነው የምንደራደረው? የስትራቴጂክ ጉዳይ ነው የምናወራው፣ የፖሊሲ ጉዳይ ነው የምናወራው። የክልሉን ፖሊሲ ነው የምናስፈጽመው። ዝም ብለን እንደ ተራ አይነት ነገር ማየት የለብንም። የገቢ መዋቅሮች ትልቅ ክልላዊ አገራዊ ኃላፊነት አለብን። ድምር ውጤቱ ብልጽግና ነው። ስለዚህ እዚህ ጋር ያለውን ነገር ወደ ኋላ ስትመለሱ ታዩታላችሁ። አሁንም ከሰዓት በኋላ ከኃላፊዎቻችን ጋር ውይይት ስላለን በቢሮ በደንብ እንሄድበታለን የሚል ነገር ነው ያለን። ከኢንቨስትመንቶች ጋር የተነሳ ጉዳይ ሁሉም መረጃው አለን። ክብርት አፄ የደቡብ ኦሞ ኢንቨስትመንቶች ታሪፍ ተጨምሮብናል ብለው ነው አዲሱን የገቢ የገጠር መሬት ማሻሻያ እንደ ታሪፍ ጭማሪ ነው አይተው ክስ እኛ ጋር መጥተዋል። ታሪፍ ጭማሪ እንዳልሆነ የገጠር ማሻሻያ የመሬት መጠቀሚያና የእርሻ ግብር ማሻሻያ በክልል ደረጃ በደንብም በአዋጅም ወጥቶ እየተሰራ እንዳለ ይሄ ደግሞ ለእነሱ የመሰረተ ልማት ዝርጋታ የእነሱን ችግር ማሟያ እንደሆነ በደንብ ተግባብተናል። ተመልሰውም ወደ ክፍያ ስርዓት እንደሚገቡ ቃል ገብተዋል። ደብዳቤም በዘርፉ እየተዘጋጀ ነው ያለው። ይህም መረጃ አለን። በስኬቶ ላይም የተነሳው እንግዲህ አንዳንድ አካባቢ ደግሞ እኛም ያለንን ወደፊት መታረም ማስተካከል አለብን ብዬ ነው የማስበው የልማት ተሳታፊ እናደርጋቸዋለን። ለልማት ተሳታፊ ያለሁኝ በሚል አስተሳሰብ ግብር ላለመክፈል የሚሄዱበት ሁኔታ አለ። መዋቅሩም እየተባበራቸው ነው። በስኬቶ መዋቅሩ ነው የተባበራቸው። እሷ የልማት ተሳታፊ ስለሆነች እሱ የለም ልማት ላይ ስለተሳተፈ ይሄን ተጨማሪ ክፍያ መክፈል አይችልም ተብሎ የስከ ኢንቨስትመንቶች የስራ ግብርም እንዳይወሰድ ተደርጓል። ቢወሰድ ግን ለጋ ለደቡብ ኢትዮጵያ አይመጣም። እዛው ለበስ ለበስኬቶ ዞን ነው የሚሆነው። ይህን በደንብ መረዳት ያስፈልጋል። የባስኬቶ ዞን የበጀት እጥረት ነው የሚፈታው። የልማት ላይ መተባበር ሌላ ጉዳይ ነው። የታክስ ስርዓትና ሕግ ደንብ ማስከበር ሌላ ጉዳይ ነው። ይሄንን ለይታችሁ መምራት ካልቻላችሁ በአስራ ሁለቱም ዞኖች በሶስቱም ከተሞች የኢንቨስትመንት ላይ የተሳተፉ የተሳተፉ በገጠር መሬት የሚሆን በአገልግሎት ላይ የተሳተፉ በርኮንስትራክሽን ላይ የተሳተፉ ማን ከፈለም ማንም አልከፈለም ለይተን ይዘናችሁ ይዘነዋል። ጠቅላላ ጉባኤያችን ላይ እናቀርባለን። መዋቅሮችም እንዲተባበሩን ይህን መረጃ እንሰጣቸዋለን የሚል ደረግ። ሌላው የጨርሽ እየጨረስኩኝ ነው። እንግዲህ እኔ አሁን ቀጣዩ ላይ ብንበረታ ነው ብዬ ማስበው ወደ ዋናው ብንገባ ነው ምናልባት። የሁሉንም ስትራቴጂክ እቅድ መነሻ አድርገን ድራፍት እቅድ ለአስራአምስቱ መዋቅሮች ልከንላቸዋል። በዚህ መድረክ ይዛችሁ መታችሁ ስትመጡ ግን ከአስተባባሪ ጋር ተወያይታችሁ በጀት ነው በዚህ ጥያት ተሰብስቦ በዛ አካባቢ ላይ ልማት የምንሰራበት ነው ብላችሁ በደንብ ተገባባችሁበትን ምላሽ ይታችሁ ነው ብለናል። አሁን ቅድም አንዳንድ መዋቅሮች ስታነሱ ነበረ። አመሰግናለሁ ይህን ቅፈጥ ነው ወስደው የአስተባባሪ አጀንዳ ያደረጉ አካላትን እጅግ አድርገን እናመሰግናለን። ቀጣይ ከሰዓት ባለን መንገድ ላይ ምን ደረጃ ላይ እንደደረሳችሁ እንነጋገራለን። ዞሮ ዞሮ ግን ስትራቴጂክ እቅድ ቀድሞ መታቀር ስላለበት እሱን መነሻ አድርገን ከሰባት ዓመቱ ስትራቴጂክ እቅዳችን ላይ ቀንሰን አሁን ምን አይነት መድረስ አለብን በሀያታ ስምንት ምን ምን አይኩልን መሰብሰብ ያለብን የሚለውን ድራፍት ያወረድን መሆኑ ታሳቢ ይደረግ። የቀጣይ የዘመቻ ሩጫው ላይ ግን በጣም በመተባበር አሁን አስፈላጊ አካላት ያው ፓርቲ ንቅናቄውን ይመራል በሚል ከታች የጠራ ነው። የፓርቲያም ከአስፈጻሚ አካላት የፓርቲ ጽሕፈት ቤት ኃላፊዎችን የጠራ ነው። እንግዲህ እናንተ ይህን ኃላፊነት በተመገቢው ተወስዶ ሁሉም ዋቅሮች ላይ ጥራት ባለው መንገድ ምንም መንጠባጠብ የሌለበት መንገድ፣ የሀያ አስራ ስድስት ጉድለቶችን በሚሸፍን መንገድ ትብብር ታደርጋላችሁ፣ ባለቤት ሆናችሁ ተመራላችሁ የሚል ሀሳብ አለን። ሁሉም አካባቢ ላይ ተጨማሪ ታክስ ማከለት በፍጥነት መስፋት አለባቸው። የሲክታስ ቴክኖሎጂ ጉድለቶችን ከማቴሪያል አንጻር አይነሳችሁት ነገር ተገቢ አይደለም። ከዚህ በኋላ እሱ ነገር መቆም አለበት። ኮምፒውተር መግዛት የማይችል ሀብት ሰብስበው ኮምፒውተር ገዝቶ ሲክታስን ፋንክሽን የማያደርግ መስታደር አካል እኔ ክቡር ፕሬዚዳንቱ፣ ምክትል ፕሬዚዳንቱ አቅጣጫ ይስጡ። ሁሌ ከክልል እየተገዛ ይሄዳል የሚል አስተሳሰብ መጠበቅ በዚህ መንገድ ተገቢ አይደለም። ከእውቀቱ አንጻር ግን መቼም ዝግጁ ነን እኛ ኮማንድ ፖስት አደራጅተናል እናንተም በዚህ ፍጥነት ሄዳችሁ ኮማንድ ፖስት አደራጅቶ ተጨማሪ ታክስ ማዕከላት ተለይተው ወደ ተግባር የምትገቡበት መንገድ ፍጠኑ በማንኛውም ጊዜና ሰዓት ደቂቃ ከዛሬዋ ሰዓት ጀምሮ ከእናንተ ጋር እንደሆነን ታሳቢ ይደረግልኝ ክብሬ ግብር ከፍላለሁ፣ ለወገን ላገር ትውልድ ለመቅረጽ ፊደል አስቆጥሮ